በትግራይ ክልል ከፍተኛ የነዳጅ እጥረት መከሰቱ ተገልጿል። በክልሉ እጥረቱን ተከትሎ የዋጋ ንረት መከሰቱን ያነሱት ነዋሪዎቹ የትራንስፖርት ታሪፍ ከፍተኛ ጭማሪ ማሳየቱን ለሀገሬ ቴሌቪዥን ተናግረዋል። ሀያ ብር ያስከፍል የነበረው የትራንስፖርት ታሪፍ ከ60 ብር እስከ 70 ብር መድረሱን ተናግረዋል። ታሪፉ ከፍተኛ በመሆኑ ምክንያት ወደ ሌሎች የክልል አካባቢዎች ለመጓጓዝ አዳጋች መሆኑን ጨምሮ አንስተዋል። ወረፋው በጣም ብዙ ነው። ከዛ ከመጣም ለምሳሌ ከከተማ ወደ ዳግማምሳል ወይ ደግሞ ለምሳሌ ሀያ ብር ነበረ፣ ከዛ አሁን ግን አርባ ምናምን ነው የምትከፍለው። ከከተማ ወደ ሰባ ካሬ ሀያ ምናምን ነበረ፣ አሁንም አርባ አርባ አምስት ሀምሳ ይሄኛው እስከ አስራ አንድ ተኩል አካባቢ ማለት እስከ ቀን ከአስራ ሁለት በኋላ ከሆነ ትራፊኮቹም ወደ ቤታቸው ስለሚገቡ ሶስት እጥፍ ምናምን ነው ስልሳ ብር ሰባ ብር ምናምን፣ ወይም ደግሞ ኮንትራክት እነሱ ታክሲም አይገኙም። ኮንትራክት ባጃጅ ምናምን ይዘህ አራት መቶ አምስት መቶ ይዘ ነው ወደ በሀያ ብር ምናምን የሚሄድ የነበረ በአራት መቶ በአምስት መቶ ብር ነው የምንሄደው ማለት ነው። አሸቀጣ ሸቀጦችም ጨምረዋል። ምክንያቱ ጀስቲፋይ የሚያደርጉት ምንድን ነው አንዱ በነዳጅ ምክንያት ነው የሚሉ በየአይቶም ነው የጨመረው። የንግድ እንቅስቃሴው በእርግጥ አሁን ለምሳሌ ከመቀሌ ወደ ሽሬ ወይ ደግሞ ከመቀሌ ወደ አክሱም ምናምን እንደፈለግሽ መጫን አትችልም። ትራንስፖርት አታገኝም። ነዳጅ የለም። ታክሲ በጣም አስቸጋሪ ሆነዋል። አዎ በሌትር ከሁለት መቶ ብር በላይ ነው ያለው ሁለት መቶ ሰላሳ አርባ እሱን ከተገኘ ነው አንዳንድ የወሸቁት በሀይላንድ በሁለት ሌትር የሚሸጡት አለ። እና ማህበረሰቡ አሁን በጣም ተሰቃይተዋል ታክሲ እያገኘ አይደለም ጠብቀሽ ብዙ ጠብቀሽም አታገኝም እንጂ አሁን ያለው ሁኔታ በጣም አስቀያሚ ነው። በክልሉ የተከሰተው የነዳጅ እጥረት አገልግሎት ሰጪ ተቋማት ላይም ከፍተኛ ጉዳት መፍጠሩን ሰምተናል። ላብነትም መድኃኒቶችን ወደ ተለያዩ ቦታዎች ላይ ማድረስ እንዳልቻለ በትግራይ ክልል ጤና ቢሮ የሀብት ማሰባሰብ እና አጋርነት ማስተባበሪያ ቡድን የሆኑት ዶክተር አቤኔዘር አጸ ድንግል ገልጸዋል። አክለውም በክልሉ ያለው አምቡላንሶችን ምንም አይነት አገልግሎት እየሰጡ እንዳልሆነ ተናግረዋል። የመድኃኒት አቅርቦት ማዳረስ አልተቻለም። የክትባት መድኃኒት በየጊዜው የመድኃኒት አቅራቢዎች እዚህ ያሉ፣ በግላቸውም የመንግስትም ሆስፒታሎች ራሳቸውም ማጓጓዝ አልቻሉም። ይሄ ከፍተኛ ችግር ፈጥሯል። ቁጥሩ እንግዲህ ጊዜ ከተሰጠ ኢምፓክቱ በጣም ብዙ ነው ሚመስል ብዙ ያልተከተሉ ጣናቶች ይኖራሉ። መድኃኒት ያልደረባ ባለመድረሱ ሚባባሱ የድንገተኛ ህክምና ተማሚዎች ይኖራሉ። ብዙ ኮንስኩንስ አሉት እና በተጨማሪም ደግሞ ሩቲን የሆኑ የጤና ስርዓቶች አሉ። የድጋፍ እና ክትትል ፓርትነሮች፣ የመንግስት ሰራሆኑ ድርጅቶች ወደ የተለያዩ የፕሮጀክት ያላቸው እየሄዱ የሚሰጡት ድጋፍ መድኃኒት ማድረስ፣ የቴክኒካል የሙያዊ የሚሰጡት አገልግሎች ሁሉ እነሱም ቀንሰዋል። ከሁሉ በላይ ደግሞ ተፈናቃዮች ማዕከላት በአብዛኛው ጊዜ በአጋር ድርጅቶች ናቸው የህክምና አገልግሎት የሚሰጣቸው እና እንደ አንደና ይህም አይነት ማለት ነው። አያር ሲሉ ሞባይል ቲም አላቸው ተንቀሳቃሽ የህክምና ቡድኖች አላቸው። በዛ ነው አገልግሎት ያገኙት። በነዳጅ ምክንያት እነዚህ መንቀሳቀስ ስላልቻሉ እነዚህም ለተባባሰ ችግር ተጋልጠዋል እና በአጠቃላይ ስርዓት ተዛብቷል። ከዛ በተጨማሪ ደግሞ ይሄኛው በጤና ሴክተር ነው። ትራንስፖርት ስለተቋመጡ በጣም ቀንሷል። አንደኛው አምቡላንስ አገልግሎቶች እየተጣ አይደለም። በነዳጅ እጥረቱ የትግራይ ክልል የንግድና ኤክስፖርት ቢሮ ሰኞ መጋቢት አስራ አምስት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ደብዳቤ ጽፏል። ሀገሬ ቴሌቪዥን የተጻፈው ደብዳቤ ምን አይነት መፍትሄ አምጥቷል ሲል የትግራይ ክልል ንግድ እና ኤክስፖርት ቢሮ ጠይቋል። ምላሽ የሰጡት የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደዬ መጋቢት 16 ና አስራ ሰባት 2017 ዓ ም ከጅቡቲ ሁለት የነዳጅ የጫነ ቦቴዎች መነሳታቸውን ተናግረዋል። ነገር ግን ሁለቱ የነዳጅ መኪኖች ለክልሉ በቂ እንዳልሆን አስረድተዋል። ወጥተዋል ማለት ነው። ከጅቡቲ ወጥተዋል። ኦልሬዲ መንገድ ላይ ነው ያለው። ኤክስፔክትድ ይደረጋል ይገባል። በየቀኑ አንዳንድ መኪና አስራ ሰባትም በዛው አንድ መኪና ወጥተዋል ዛሬ የትናንትና ጭነትም ገና አላቦት ነውም። ምን ያህል መኪና እንደሚወጡ ገና እሱ መረጃ ስናገኝ እንትን ናውቀዋለን። ግን በሁለት ቀን ውስጥ አስራ ስድስት እና አስራ ሰባት አንዳንድ መኪና ከጅቡቲ ተጭኖ ወጥተዋል። በዛ መልኩ ያው መጀመሩን አይተናል። አንድ መኪና ያው በቂም ባይሆንም ጅማሬውን ጥሩ ብለናል። ምክንያቱም አንድም ቢሆን ምንም ለማንም ሰሆን አልችልም። ምክንያቱም ወደ ስልሳ አራት በስራ ላይ ያሉ የነዳጅ ማደያዎች አሉ እና አንድ መኪና ነው የወጣቸው። ይቅር አንድ መኪና እየሰራ ባለ ከተማውን እንኳን አንድ ሶስት መኪና ብትልክል ቢላክለት ሊበቃውን አይችልም። ክልላችን ቁሞ ስለነበር ስለዚህ በስፋት እንዲመጣልን እየጠየቅን ያለ ነው። በትግራይ ክልል በተከሰተው የነዳጅ እጥረት ተጨማሪ መረጃዎችን ለማግኘት ጣቢያችን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወዘሮ ሳህርለ አብዱላሂ ለማናገር ያደረገው ሙከራ አልተሳካም።